ግን አንተ ቄ ጠይቅሽ፣ በአብዛኛው ሰው ማርዬ እንዳታስቀይማት ማርዬ እንዳታስቀይማት ማርዬ አንቺ ብታስቀይ እንዳታስቀይማት ይሉኛል። ኦኬ፣ እኔ ሁሉንም ነገር አሟላልሻለሁ ብዬ የማስብ ሰው ነኝ። ለምን? ቆይ አዳምጪ። ያኔ ለው ከጎን የሆነች ብዙ ነገር ስላረግሽ ሁሉንም ነገር አሟላላታለሁ። እቺ ልጅ አላስቀይማትም፣ እች ልጅ ኔ ስጦታነች ብዬ የማስብ ሰው ነኝ። አንቺ ብታስቀይም ሰው እኮ ሚፈርደው ምን ባረግ። አረ፣ ብታስቀይም ስከዛ፣ ስሙ እንደሚል ሰው ታውቂያለሽ። ምን አባቱ የትናንትና እንደዚህ አድርጋለት እኔ ባለጌ ሲ ሲጀምር ወጥቼ እንደዚህ ዝም ብዬ እንደዚህ ወሬ ምናምን አላውራ ከተጣላን ራሱ እኔ ካጠፋሁኝ እንዲ እንዲ አጥፍቼ ነው ብዬ ነው። ጥሩ ነው መረቅ ብዙ አጥንት እኮ ነው የወጣው በብረቱ አሁን አንተ በመረቅ መሸፈን። ትላንት ጆሲፍ ገብቼ ነበረ እንተና ፍየል ጥሩ ነው። አሁን ፍየል ከየት እናምጣ? ከበረሃኑ እዚህ የሚሸጡት ሰዎች ጋይስ፣ ምን አደረገኝ መሰላችሁ? አሁን እኮ እንዲትታወራ እኮ ምን ሆነ መሰላችሁ? እራት በላንና ልጆቹን አስተኝቼ ከዛ ሁለታችንም ጋደማል እዚህ ጋር እንጀራ አለ፣ ሁሉም ነገር አለ። ከዛ ምን ይለኛል? አሁን ያማረኝ ይሄ ነው አለ። ይሄው ሰራሁልህ ጣፍጦ በላ። ፍየል ግን እዚህ ሀገር የለም አለ። ፍየል ለምንድን ነው የሌለው? ኧረ በጉ ይበቃል ወይ? ፍየል ደሞ ስራ አታብዛብኝ። ምን ታርዶ ነው የመጣው? ምን አሰራሩን አልችልበትም

አሜሪካ የሚኖረው ልጅ እሱ ቤት ላይ ገብቼ ትላለሪት ፍየል አሪፍ ነው። ዶሮማ ኧረ በስ ደሞ ዶሮ ጠላው ዶሮ እንዳለ ተኝቼ ዶሮ አንዴ ታምጣልኝ ነበር። ይሄ የኬኤፍሲ ዶሮ እና ስንት የመቶልህ ነው? እንዳለ ሳመጣልኝ ነበር ነው ያ እኮ ሳላ ሙሉውን እንትን ስትል ነው። ስድስቴ ሁለት ወር ስድስቴ ዶሮ መብላት ኖርማል። ማንን ነው የምናስገባው? ሰው አስገባ እንዴ አስገባ፣ አውራ የፍየል ስጋ መድኃኒት ቆይ ሁሉም ነገር የሚሰራው በዚህ ሆነ

ጨዋታ ነውኛ ምን አገባ ወልድ አሮሮሮሮ ሲ ላይፋችንን ትንሽ ኢንጆይ እናድርግና ከዛ በኋላ ነው እንጂ፣ አሁንማ። እንደ ጋይስ ምንድን ነው አሁን ጊዜ ያስፈልገናል፣ ትንሽ ህመሙንም ማገገም። ከዛ በኋላ ግን ልጅ ያስፈልገናል። ከፋኝ እንደገና፣ ከፋኝ እንደገና። ምን ማን ነው የሚባለው? ደጁ አንዴ ሮሚ ቤት ስድብ ሲያረገ ነበረ። ሶሪ ብሎክ ላረገው። እኔ ምን አውቃለሁ? ሮሚ ቤት አያውቀኝ፣ ዝም ብሎ ሲሳደብ ነበር። ፖለቲካ ጀመር ካለ ደግሞ አሁን ጽፈጣፈ አሶጩ አባር አባረርኩት ደ ደጁ ደጁ ከንፈሩ ደርቋል። ያው መድኃኒት ምንም ስለሚወስድ ነው። አንተ ውሻ! ኧረ መጀመሪያ አጥንት ይጠንክር። ምን አረጋታለ? ጋይስ ጨዋታ እኮ ነው።

ለዛነው ነው ቤት የመጣው። ከዛ በኋላ ደግሞ እንትን አለው ፊዚዮቴራፒ እና ሪሃ ሪሃ ከሄደ ደግሞ ያው አቅም በጣም ሩቅ ቦታ ምናምን ዶክተሮቹም ብለዋል ሪሃ መሄድ አለበት ብለዋል። ግን ያው እነሱ ሁለት ምርጫ ሰጥተውናል። የተወሰነ ጊዜ ቤት ተቀምጦ ከዛ በኋላ ወደ ሪሃ መሄድ ይችላል ስላሉ አሁን ሰውነቱ መመለስ አለበት። ሰልችቶታል ሐኪም ቤት ስለዚህ ቤት ይሻላል። በጭንቀት የሆነ ነገር ከመሆኑ በፊት ቤት ትንሽ በእዚያ ላይ ደግሞ ምግብ ምናምን ከእዚያ ሬሀውን እናያለን። ከፋኝ ረሀብ ሬሀ ነው የሚባለው ጀርመን ወፍዶች እኮ ነው የምናወራው እኮ እንግሊዝኛ። ችግር የለውም። የመሰለች ሚስት አለህ ከእግዚአብሔር በታች የአማን እንዲህ ጥሩ ጥሩ ነገር ተጽፎ ነግሮ አንተን መርሃዊ እግዚአብሔር ይማረ። አሜን። ማረኝ እኮ ማረኝ፣ የድንግል ማርያም ልጅ። ያው እየተንከባከብኩት ነው፣ ይወፍራል። እኔ ሰውነት እኮ አሁን እኮ በቃ እኮ ውስጥ የጤነኛ አንድ ወር ምናምን ቻቹ

ሰርጋችሁን፣ ቀለበታችሁን ቀለበታችሁን እኔ ሬስቶራንት አደርጋለሁ ነው ያለችው። እንኳን አደረሳችሁ መላው የእስልምና እምነት ተከታዮች። አይረሳም። እኔ የላችሁ እሱ ምን አይነት ሴት ይወዳል መሰላችሁ? እኔ ይመስለኛል። ድምፅ እራሱ ሲነሳ እኔ ይመስለኛል ነው እንግዲህ እሱን ባላቅም እሱን ማበሳጨት እወዳለሁ እና ሪካርድ አድርጓት ጋር ተቀርጾ ይቀመጣል። በኋላ እኮ ቲክቶክ የያዘው ነገር ጥሩ ይቀመጣል። ኮፒን ካርጓዝ ወሮሉ እና ፀጉሯ እንዴት አጨረ መሰላችሁ? እንዴት ያምራል። እሱ ምን ይወዳል? ኦ ናፍቆት መታለች

ጣሊያኖች ሲመጡ ደሞ እንትን ነው። እኔ ለራሴ ጋይስ በዚህ ነው አውቀህ ነው ነው ነው ማለት ነው እንደዛ የምታረገው ሰምተው እንዳይፈርዱ። ሁሉም ቀይ ሁሉም ወንድ፣ እንዴት ሁሉም ወንዶች አሁን የለበሹን ልብስ እኔ ባሳያቸው ምንድነው? ግን በውጪ ሌላ አጭር ቀሚስ አጭር አጭር አጭር ቀሚስ፣ እኔም እንደዚያ ነው ምለው አጭር ቀሚስ። ዝም በይ ሴት ልጅ ዝም በይ፣ አንዴ ቆይ ላውራበት። በማርያም ዝም በይ። ይኸውላችሁ ሴቶች፣ በዚህ አጋጣሚ እቤት ውስጥ ቁጭ ስትሉ ቁልት ለት ብሉ። ይሄ አርቲፊሻል ነው ባልሽ ቢልሽ ጥፍር አይደረግም ቢልሽ፣ ይሄ ሽፋሽፍት አይደረግም ቢልሽ እንዳሰሚ ቆለት ለጥ ቤት ውስጥ ስትወጪ፣ ቆለት ለጥ ብለሽ ውጪ። እንደ እነሱ አውቀው ቤት ውስጥ ቦተሰሰት ብላችሁ ቁጭ ስትሉ ራሳችሁን ስትሉ፣ አረ ቆንጆ ነሽ ይላሉ። ከዛስ ስትወጡ ደሞ ሲወጡ ደግሞ እዛ ውጪ ቆንጆ ያለሽ ሴክሲልሽ ልጅ ሲያዩ አይናቸው እሽክርክር እሽክርክር። ለምን አባሽ የታባሽ ነኝ ባይ አይቼ ነው ባይልም ቤቢ አይልም። እኔ ሽፋሽፍት ከማረግ ሂማኔር ከማረግ ጥፍሬን ከመሰራት እግሬን ከመሰራት ሜካፕ ከመቀባት አታስተውኝም። ይሄንን እየ ያ አረ ያምርብሻል፣ የእኔ ቆንጆ ናችሁር እንዴት እኮ እንዳትሰሙ እንዳትሰሙ፣ እናንተ እናንተ እንደዛ ናቸው እንትን አድርጉ። ይሄ ሴቶች እናቴ ትሙት የምን ቱታ ምናምን ነው፣ አጭር ቀሚስ እንደው አሁን ባህርች ማር እንደለበሰችው አጭር ቀሚስ፣ አጭር ቀሚስ ለብሳችሁ ከላይ በቃ ሴክሲ ትሸርት ግን ፀጉሬን አሁን ላይ አሁን እሱ ከዛማመ በኋላ ግን በጣም ራሴን እጠያለሁ እጠያለሁ ስላችሁ ያው ምንም አይነት ሜካፕ የለኝም። የምሬን ነው እንዴ? እናቴትም ቁርጥ ብትበሉ፣ እናቴትም እውነቷን ነው። ምን እኛው አርጋራይ ስለሆነ እናስተያየት መስጠት አንችልም። ግን ያ ምን ቱታ ለብሶ መጠበቅ ነው፣ ባልሽን ከስራ ሲመጣ። እዛም ጋራጅ፣ እዚህም ጋራጅ ሊል እኮ ነው። ያው ቱታ አትልበሱ፣ ሁለት ገራራ አይነት ካልሲ አታርጉ። ነጭ ሆነ እኮ አንዱ፣ ማርኩ አዲዳስ ሲሆን አንዱ ሴቶች በነገራችን ላይ በጣም ንጹህ ናቸው። እራሳቸውን ይጥላሉ ሲባል እኮ ይሄ የሆነ ይሸታሉ ምናምን ምናምን ማለት አይደለም። ግን እነሱ ምን ያስባሉ? ቁልት ልት ብለው የት እወጣለሁ ብሎ ሊያስቡ ይችላሉ። ምክንያቱም ባልየው ነው የሚጫወተው፣ ገባ አውቆ አንቺ እንደዚህ እንዳታረጊ እንዲህ ነው የሚያምርብሽ ምናምን ይላል። ከዛ እኛ እምነት ቁልት ልት ብለው ቁጭ ትብል ቤቱ እንዲ ቁልት ልት ብለሽ በቃ በመስኮት ሙዚቃሽን ከፍተሽ

ምን ብለሽ ነው? ነው እንደዚህ አታርገው። እስቲ አሁን ልጅቷን አሳየን። ገና በሶስት መቶ ምናም ኮፒ ሊንክ። እናቴ እኮ አንቺ ልብስ ረጅም ግን አለሽ፣ ልብስ አለሽ። ዛሬ የት ከተማ እስቴጂ? እኔ እዚህ ተኝቻለሁ። እግዚአብሔር ያሳየሽ

አዎ ራት የሚገርም ራት እየሰራች ነው። ማርዬን አደራ እንዳታስቀይማት ይላሉ። በምን ላስቀይማት ጋር እኮ አንተ ስራ አስፈታኝ፣ እንደዚህ ተኛ ያለቀ እኔ እንጂ ተንከባከቢው ማሪጌ። እንዴ በጣም ነው። አይ ቅድስት፣ እንዴት ነሽ ቆንጆት? ደህና ነሽ? ምን ነው ደነገጠ? ጌማ አልጫወትም እያለ እየመለሰው ነበር። አክሲብ ታርክ ብዬ ነው እኔ ደግሞ አብራችሁ እንደምትሆኑ እርግጠኛ ሆኜ ያው ከአንቺ ጋ ስለምንታወቅ እና ስለምወድሽም፣ ኃይሉ በላችሁ ብዬ ነው እንጂ ሌላ አይደለም። የእኔ ማር ቆንጆ ስለማያውቅ ነው የደነገጠው ከአንቺ በላይ ቆንጆ ጎበዝ ጀግና ባል እንደዚህ ነው። ጀግና ወንዶች ከሚስቱ በላይ ቆንጆ የለም ለእሱ። አዎ አይ ያው እንግዳ ስለሆንሽ ይቅርታ። ችግር የለውም። አይ ችግር የለውም። አምሮብሽ አድርግልሽ። አመሰግናለሁ። የሚማር እንዴት ነሽ? ጠፋሽ ጠፋሽ። ምን ነው አለው። ያው ተፍ ተፍ እያልኩ ነው ስ አሟል እንዴ ኦኬ፣ አረ ደህና ነኝ። አሁን በቅርብ እመስላለሁ ግን የሆነ ፈዘዝ አባባልህ ደግሞ ያመመኝ ይመስላል ግን የአማረው ግን የእሷ ውጤት ነው። የእሷ መንከባከብ የእሷ ውጤት ነው። እንደዚህ ያሳመረክ ነው